አሁን ወደ ፕሮግራሙ ስንደርስ ደረሳው አጠር ያለ ደረሳው አጠር ያለ ነገር ያቀርብልናል። ስለዚህ ደረሳውን ወመደ መድረክ ጋብዛለሁ።

ያለው ነፍሳቸውን እንደው ወደ ታች ዝቅ አድርገው እንደው ከላ ጋር ኮን ያላቸው ግንኙነት እንኳን ከሌላው ጋር ሁነው ሌላው ሊወቁ። እስቲ እንግዲህ አሁን እንደው በእኛ ገር እንኳን ስንት አልፏል። አሁን ዳንኤል አውል ሲባል ታውቃላችኋል። እሳቸው ሲኖሩ ወሌ ብጡል የሚባለው ንጉሱ እንደው እሳቸው ከጅማ ከኦሮሞ በየሀገሩ ሁሉ ያለው እንግዲህ ያን ጊዜ እንደ ዛሬው አሳብ ዳና ነበር። እንግዲህ የሚቀረው በእኛ ባገራችን አዲያው ወሌ ብጡል ሰው በጣም የበዛ ጊዜ

አዲያ መሞቻ ያደረሰ ጊዜ ናሱ ላኢላሃ ኢላላህ ትክክለኛ ይሄ ነው እያለ መስቀል ቢያባርኩት ቢያሳልሙት ላኢላሃ ኢላላህ እንዲያመሙት የኛ ሽዎች እንዲህ ናቸው። እንኳን ሙስሊሙን አንተንትና አንተንትና እያሉ ሊከፋፍሉ እንኳን እንዲህ ሊሉ ቀርቶ አይደለም፣ ሌላውን እንኳን ክፉ የማይመኙ ናቸው። ደሞ እናስፍ ይነን ስለሰምታለማ ነው። ግን ሽዎች እንደው ያሉትም ሽው ቢጠይቁ መጭም የአንዱኔ ሱፍነብለ ይናገሩ ቆይ ብላችሁ ብጠይቅ መቼም አለ የሚል የለ። እኛ ነባሩ እኔ እስልምና ሲፈጠር ጀምሮ ስራሉ ለሰም ታስቆጥኛላችሁ። አሁን እንኳን ልጅ ሲናገር እሱ እንደ አሸባሪ ወልቶኝ እኮ ነው አሁን ምን

ይሄ እንኳን ደስ እንደው ሲኖሩ እና ሀጃስ እ እና ሻህመድ ኢብራሂም የሚባሉ ስንቱን አውጥቷ ሻህመድ ኢብራሂም እኮ ሙስሊሙን ባንድ ቀጥ አድርጎ እኮ የኖር ሰዎች ሁሉ አሉ የሰኙ ገባ የሚሰደው ሙስሊሙ ሁላ ባንድ አሰልፈው ጀማል አሰግዱ እንዲህ ናቸው የሚያሸ

ይላቸዋል። አንዱ አልሐምዱሊላ አለ። እንደው ሁሉም በዛቸዋል። ጀማዓ አይደለም። አንዱ አልሐምዱሊላ አላህ እኮ በረካውን ያፈስበታል። ወዲያም እንደው አበሩ አረኛ እኮ በአዲስ አበባ መንተሪናችን ቁርአኑን